የብዙዎችን ቀልብ የሳበው እንግዳ ድራማ ለምን አልተለቀቀም? ከተለቀቀ ሳምንትን አስቆጥሯል። ከሳምንት ሶስት ጊዜ ይለቀቅ የነበረው ለምንድን ነው ያልተለቀቀው? እያላችሁ የተለያዩ ጥያቄዎች የምትጠይቁ ቤተሰቦቻችን ሙሉ መረጃውን እስከ መጨረሻው ተከታተሉ።

ሁሉም ከፈለጋችሁ እዚህ ቦታ አድርገው በሉኝ። ያደርገዋል። ምን ማለት ነው? የፈለግከው ቦታ ማለት። ቆይ ካገኘኸው ቆይተሃል? ብዙ አልቆየሁም። አቦ ጣጣ ውስጥ አትጀምረኝ። እንደውም ያገኘሁት ቦታ መልሼ የጥለዋል። አይ አይ ተረጋጋኝ ወንድም። እኔ ምንም ለማለት አልፈለግኩም፣ የግድ ማወቅ ስላለብኝ ነው። እባክህ ስልኩ እንዳዘገው መልሼ እደውላለሁ። ቆይ ምን እየተፈጠረ ነው? ስለ ቶሚ ነው የምታወራው? አዎ። ስልኩ ላይ ስደቡል ሌላ ሰው ነው። ቆይ ከቤት የት ብሎ ነው? እኔ ምን አውቃለሁ? ማለት ምን ማለት አለው? ያው ስራ ነው የሚሄደው። ቆይ የት ይሄዳል ታዲያ? እርግጠኛ ነሽ ምንም የምታውቂው ነገር የለም? ለእኔ ግን ስልክ ደውሎ የሆነ ችግር እንደተፈጠረና በአስቸኳይ መገናኘት እንዳለብን ነበር የነገረኝ። የምን ችግር? ምንም አልተፈጠረም። እርግጠኛ ነሽ? ከድምፁ እንደተረዳሁት ከሆነ እንደዛ ሊሆንበት ቀን የሆነ ያልጠበቀውና ከባድ ነገር እንደገጠመው የተናገረ እንደውም እዚህ ቤት ያለ ሰው እንደነገረው ነው። ወይኔ ምን እየተፈጠረ ነው? ከዚህ ቤት ማለት? መሲ፣ አንቺ ግንጥ አንድ ነገር ብለሽ ከሆነ እገልሻለሁ። ተናገሪ እንጂ ምን እየተፈጠረ ነው? ከአንቺ የሚደብቀው ነገር እንደሌለ እየተናገርሽ አልነበር እንዲ? አረ እኔ ምንም አላውቅም፣ ምንም ነገር አላለኝም። ስልኩ መሬት ላይ ወድቆ ተገኝቷል እየተባለ ነው። ነገሩን ምንም ደስ አላለኝም። እንዴ እንዴት? ቆይ እሺ፣ መጣሁ። ወዴት ነው? ጥያቄ ሳማልሽ ከላይ የሚያውቁት ነገር ካለ ጠይቄ ልምጣ። እዚሁ ጠብቅሻል። አፍጥኝ እንግዲህ በዚህ ድራማ ላይ የሄለን ዋና ጠላቷ ሆኖ ነው የሚሰራው። በዚህ ደስ ያላችሁ ካላችሁ ቪዲዮውን ላይክ በማድረግ ጀምሩት። ሌላው ይሄ ድራማ እንዲያጓጓችሁና የበለጠ ሰስፔንስ እንዲያረጋችሁ አንድ ትረካ ቀደም ያለውን ልንገራችሁ። ያው እንግዲህ የአፌት ወደዛ ቤት ውስጥ ከገባ በኋላ የሄለን ዋነኛ ጠላትና አስጨናቂዋ ሆኖ ተፈጥሯል። በዚህ ሁኔታ ላይ ግን ብዙዎቻችሁ እስከ ሙሉውን ድረስ እንዳትደሰቱ፣ ምክንያቱም የአፌት ወደዛ ቤት ውስጥ የገባው ለራሱ ጥቅም ብቻ ነው። እዛ ቤት ውስጥ ሲገባ ግን ለራሱ ቃል የገባው አንድ ነገር አለ ከእህቱ ጋር ይሄ ቤት እንደሚያገናኘውና ቤቱ መጀመሪያውኑ የእህቱ እንደሆነ አንዳች ምስጥሮች እየወጡ ይገኛሉ። ይሄኔ ግን አንድ ለራሱ ቃል የገባውም ነገር ልንገራችሁ። ያፌት ወደፊት ይሄ ቤት ለራሱ አድ ለእህቱ ልጅና ለራሱ ብቻ ጠቅሞ እንደሚሆን አራሱ ላይ ሲናገር ሰምታችሁታል። ከጊዜ በኋላ እንግዲህ ይሄንን ነገር ሄለንም ቢሆን ቤተሰቦቹ አንድ አለ። ቤቱን ለቀውለት እንዲወጡ ነው የሚፈልገው። አዶናይም ቢሆን ወደዚህ ቤት ከመጣ በኋላ አንድ ነገር ልክ እንዳልሆነ ተረድቷል። በዚህ ሁኔታ ላይም ደግሞ የአባቱ ሐዘን እስካሁን ድረስ ስላለቀቀው፣ እንደውም ከአባቱ ሞት ጋር የሚያገናኘው አንድ ነገር እያለ እሱንም ጭምር በጣም ሲጠረጥር ነበረ። ዋነኛ ተጠርጣሪዋ እንግዲህ የነበረችው ሄለን ናት። በዛ ላይ ከመኩ ጋርም ሲነጋገሩ አንዳች ነገር እሷም ማታቀው ወይንም እነሱ ቤተሰብ ሙሉ ማያቁትን ኤለን ስትሰራ የነበረው የልጅ ማሳደጊያ እንዳላትና ልጆቹን ሰብስባ እንደምታሳድግ በነጻነት ይሄንን ሁሉ መኩ ሲነግረው፣ ያው አዶናይ ደሞ ይሄ ነገር ከዚህ በፊት ሰምቶት አያውቅም። እሷም ስታወራውም ጭምር እኛም ማናቀው፣ ለምን በድብቅ ይሄ ሁሉ አስፈለገ? የዚህን ሁላ መረጃ ሊደርስበት ይፈልጋል አዶናይ። በስተ መጨረሻም ልክ አይደለውም ብሎ ቢያስብም እንኳን አንድ የመቅጃ መሳሪያ ከአልጋዋ ጀርባ ሊደብቅ ነበር ባሳቡ። ይህንንም ከተደረገ በኋላ ግን ምን አይነት መረጃ ያገኝ አያገኝ የሚታወቅ ነገር የለም። መሲም አንዳች በጣም ትልቅ ችግር ውስጥ እንደገባች የሚያሳየው ሄለን አሁን ላይ እሷን በፈጠጣው እየጠየቀቻት ነው። ምንድን ነው ከኔ ያወጣሽው መረጃ፣ ምንድን ነው የሚያውቁት? ያንን ለመጠየቅ ለብቻዋ እየፈለገቻት ነው ያለው። ሄለንም ቢሆን እነዚህን አጋጣሚዎች ልትጠቀምበት ትፈልጋለች። በዛ ላይ የዋና የሥራ ባልደረባዋ ሊከዳት እየፈለጋት ነው። በራሷ መንገድ ብዙ መረጃዎችን ወደ ውጪ ስላወጣችና አሁን ላይ ሊጋለጡ ጫፍ ላይ ስለደረሱ ከእሷ መራቁን ይዞታል። እሷ እየደወለች አስር ጊዜም ቢሆን ከእሱ እርዳታ ብትጠይቅም አሁን የቤተሰብ ችግር ውስጥን ያልገባም ብሏታል ያ ማለት ሄለን በዚህ ሰዓት ላይ ያጋጠማት ችግር በቤተሰቡ መሃል የተፈጠረ የሚስጥር አለመጠበቅ ነው። በዚህ ሁኔታ እንግዲህ የአፌት እጅ የሚገቡት አንዳንድ ትላልቅ ሚስጥሮች ከገቡባት እስከ መጨረሻዋ ስሯ የሚፈርስባት ይሆናል። የእሷ የሥራ ባልደረባዋ ግን በዚህ ሁኔታ ላይ ከራሱ እጁን ማስወጣቱን መርጧል። ያ ማለት ምንም አይነት መረጃዎችን ለመሸፋፈንም ሆነ እገዛ ለማድረግም አይፈልጉም። ሄለን በዚህ አጋጣሚ ባለቤቷን እንኳን በገዛ ፈቃዷ አሁን ላይ ለማሳፈን ሙሉ ፈቃዷን አግኝታለች። ይሄን የምታደርገው እንግዲህ መረጃዋን ለመደበቅ ስትል ነው። ከገዛ ባለቤቷ የምትፈልጋቸው ትልቁ መረጃዎች አሉ። በዛውም ጭምር ደግሞ ከሱ ገንዘቦችንም እንደዛው። ልክ ሁለቱ ሳይተማመኑ ነው አንድ ላይ አብረው እየቆዩ ያሉት። መሲና ኑኑ እንግዲህ አሁንም ሁለቱ የራሳቸው የሆነ ሚስጥር አላቸው። ትክክለኛ የህለንን ተግባርም ጭምር ያውቃሉ ኑኑ በዚህ በኩል ተመርጃለሁ ብላ ስለምታስብ ተስፋ ቁርጣ እንቅልፏን ነው የምተኛው። ሁሌ እንኳን ብዙ ሰዎች ሊረዷት ቢፈልጉም መረጃውን ለነሱ መስጠት እንኳን አትፈልግም። ቢነገራቸውም ከነሱ በላይ ትላልቅ አዛዦች ስላሉ ከነሱ ጋር ምንም አይነት እኩል የሆነ ወንጀል የሰሩ ሰዎች ስለሌሉ እነሱ የበላይ ናቸው ብላ ስለምታስብ ነገሩን እንዲህ ረዷት እንኳን ብትናገር ምንም አይነት መፍትሔ እንደማይሰጧት ታውቃለች። በዛም ነው ጊዜ እስኪያልፍ ብቻ ዝም የምትለው። እናቷ ብቻ ሰላም ትሆንላት ያኔ እሷ ምንም ነገር እንዳልሆነች እናትየው እስካላወቀች ድረስ እናትየዋ ደስተኛ ነች። መሲ መሲ ደግሞ ማስታወስ እንደማትችል እንኳን እየተነገራት ቢሆንም፣ አሁን ላይ እሱም በድብቅ እያደረገች ቢሆንም ግን ነገሮች እንዳለ እንደምትጠብቀው አልሆነላትም። ሄለንም ቢሆን እያስጨነቀቻትና አንዳንድ ተንኮሎችን እያዋወቀችባት ነው ብላ ስለምታስብ ሄለንም በዚህ በኩል እያስጨነቀቻት ነው። ነገሩን አውጪ፣ ምንድነው ከኔ የደበቅሽው ሚስጥር? ምንድነው መሃላችን የተፈጠረው? ይህንን ቀድማ መጣው ማወቅ የምትፈልገው ሄለን ለመከላከል ስለምትፈልግ ነው። ሄለን ከጀርባዋ አንድ የመጣ ነገር እያለ ነው ያ ማለት የሷ የመጋለጫ ጊዜ ከጊዜ ወደ ጊዜ እየቀረበባት እንደሆነ ስታውቅ፣ ብዙ ሰዎች ደግሞ እሷን እየጠረጠሯት ነው። ለዚህም ደግሞ ዘላቂ መፍትሄ ትፈልጋለች። ምን ይሆን? ቢኒያም እንግዲህ ወደ ድራማው ወዲያው እንደተቀላቀለ በዚህ ሰዓት ላይ የራሱን ገጸ ባህሪ የፈጠረው ውጭ ያለ ሰውና አደገኛ የሚባል ሰው ነው። ይህም ደግሞ ከኤልሳ ጓደኞች ጋር የተገናኙት እነዚህ ተደባዳቢ የሚባሉ ሰዎች በዚህ ሰዓት ላይ ፊልሙ ላይ በጣም የመጥፎውን ገጸ ባህሪ ይጫወታሉ። ያ ማለት ማንኛውም ሰዓት ላይ አፈና ወይም ዱርዬ አይነት ስራዎች ሲኖሩ እነሱ እንደሚሰሩት ነው ያየ ነው። ኤልሳ በዚህ ሰዓት ተማሪ ሆና ሳለ ከእናቷና ከአባቷ የምትቀበለውን ገንዘቦች ጊዜያዊ መዝናኛ አድርጋ ነው የምትጠቀመው። ኤልሳ ይህንን ስትል ታዲያ ጓደኛዋ የሆነችው ውችው ልጅ ያኔ ይህንን ገንዘብ ማጥፋት እንደሌለባት፣ ወደፊት ከዚህ የበለጡ ችግሮችን ይዞባት እንደሚመጣ እየመከረቻት ነው። ሁኔታው ግን እንደዚህ አይደለም። ኤልሳ በነገሯ ልቧ ንጹሕ ቢሆንም ግን ተንኮሎቿ በጣም አስፈሪና የሴጣናዊ ሥራ ናቸው። መኩና አዶናይ እንግዲህ ሁለቱ ከተነጋገሩ በኋላ የሚያውቁትን ሚስጥር ለማንም መናገር እንደሌለባቸው አዶናይም ጭምር አስጠንቅቋል። መኩም ቢሆን ለእህቱ የመጨረሻውን ጉዳይ ማወቅ ይፈልጋል። እህቱ ላይ ምን እንደደረሰም ጭምር ያንን እስከ መጨረሻው ድረስ ማጠናቀቅ ይፈልጋል። አዶናይ ደግሞ በራሱ መንገድ የአባቱ የሞቱ መንስኤ ወይም ሞቱ ጋር የሚገናኝ አንዳንድ መኪናዎች ከዚህኛው ከልጅቷ ከታፈነችበት መኪና ጋር አንድ አይነት ስለሆነ ሁለቱንም ወንጀሎች የፈጸሙት አንድ ሰው ነው ብሎ ስለሚያስብ ይህንንም የመጨረሻውን ነገር ማወቅ ስለሚፈልግ ሁለቱም ለብቻቸው እየሰሩ ነው ያሉት። አዶናይ በከፊሉ ነገሩን የጠረጠረው ሄለን ላይ ነው። ሄለን መጨረሻዋ ምን ይሆን? በቅርቡ ትጋለጣለች፣ ወይንስ ከዚሁ በመቀጠል ሌላ ተንኮሎችን እየሰራች የምትሄድ ይሆናል? ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁልኝ በዚሁ ድራማ ላይ ያላችሁን ማንኛውንም አስተያየቶች እንቀበላለን። የዚህ ቻናል ቪው በጣም እየቀነሰ ስለሆነ እናንተ እስከ መጨረሻ የምታዩልኝ ልጆች ኮፒ ሊንክና ውስጥ ያሉ ምግቦች እና ቅርቤላችኋለሁ። አሰራሩን ከፈለጋችሁ ይህንን ቻናል ላይክ ሰብስክራይብ እያደረጋችሁ አበረታትን። አሰራሩን ደግሞ ሙሉ ቪዲዮን በቀጣይ እንለቅላችኋለን። ወደ ቤተሰቦቻችን፣ በውስጥ ያለው መኮረኒ አያም መኮረኒ ቤሻሜል ይባላል ማለት ነው። እና ያው አረቦች በጣም የሚወዱት ምግብ ነው። እዘጋ ደግሞ መሀል ዛይድ። ያው መሀል ዛይድ በነገራችን ላይ ልክ እኛ ገር እንጀራ እንደምንወደው ይሄ ደግሞ የባህል ምግባቸው ነው። የዱባዎች ማለት ነው። በጣም ነው የሚያምረው። አሰራሩን ከፈለጋቸው ሙሉ ቪዲዮውን ተጠቅላችኋለሁ። ላይክ፣ ሼር ሰብስክራይብ እያደረጋችሁ አበረታቱ። እንዲሁም ላይክ፣ ሼር ሰብስክራይብ እያደረጋችሁ ስለምታበረታቱ ሁኔት ወንድሞች ከልብ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ናገራችሁ።